ቡና ለመጠጣት አልመለስም ያለው ከቤተ ክርስቲያን ይከላ፣ አጥምቀቱ ይገፈፍ፣ ገሃነም ይረፍ ይሉ። እንግዲያስ ሲሞትም አርባ ክንድ አርቀው ይቅበሩት። ደወል ሲደወል ከማይሰማበት የቤተ ክርስቲያን ማዕዛ ከማይደርስበት ይጣሉት። አልተወለደም ባዮች ይጥሙቃት፣ ያለዚች መስዋዕት የላቸውም። ይችን አዘጋጅተው ምን ይላለሁ? ቆራም ሰላም አለይኩም። ልተርጉምልህ የተከበርከው ዳሚኖስ መሐመድን ገንጥነህ ለእኛ የሰጠህና አስራ ሶስት ሴት አግብቶ ግመሏንም እንዲያገባ የፈቀድክለት እኛንም በዚያ መንገድ እንድንሄድ ያካተትከና ቡናው ደምህ፣ ጫቱ ስጋህ፣ ይኸውልህ በዛሬ ዕለት መጠቅ ተረከብልን የሚሉ ጸሎት ይህን ይመስላል። ምንተ ኮንከ መሐመድ ፍቁርዬ መሐመድ ወዳጀምህ ወይ የእኔ ነው። አንተ እሷን ትጠጣለህ።